ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ የኔ ማለተሰቦች ነውና፣ ያው እንደታወቀው ትናንት አይሜኛ ቀጥታ ላይ ወደ ዱባይ እየሄዱ መሆናቸውን ተናግረዋል። እሱም አውሮፕላን ውስጥ ገብተው ነበረ። እግዚአብሔር እየመስገን ያው ብሩኬና ሀይሚ ሰላም ገብተዋል ማለት ነው። እና ያው ቪዲዮ አልሰሩ ታውቃላችሁ። ቪዲዮ የማይሰራበት ምክንያት በጣም ፍላይት ተቀምጣችሁ ነው የምትሄዱት፣ ግን በጣም ነው የሚያደክመው። ለምን እንደሆነ አላቅም። በጣም የሰው ትንፋሽ ይሆን ምናምን አደል፣ አላቅም። ሀይሚ ደግሞ ታውቃላችሁ የመጀመሪያ በረራ ነው። አየሩ ምናምንም ትንሽ ይጋጭባታል፣ ምናምን ያ ነገር ትንሽ ይከብዳታል። እና ዛሬ ቪዲዮ ይዞ ይመጣሉ ብዬ አስባለሁ። ያው ብሩኬ ቃልን አክብሮ ያው ዱባይ አምጥቷታል ማለት ነው። ቃሉን አክባሪ ነው ብሩኬ፣ የእውነት ሰው፣ ትክክለኛ ሰው ማለት ነው። እንዳንተ አይነት አስር ቢወለድ እራሱ አይቆጭም፣ የእውነት አይቆጭም። በቃ አንተ ራሱ አስር ሰው ትበቃ ትሆናለህ ማለት ነው። እና የእውነት ሰው፣ የተግባር ሰው፣ ወር ያሌለበት የእውነተኛ ሰው ማለት ነው። እና ሀይሚ ባይ በጣም እድለኛ ነሽ እንደዚህ አይነት ሰው በማግኘትሽ ማለት ነው። እና እግዚአብሔርን አመስገኝ ሁልጊዜም ጸል ማለት ነው። እና እንደዚህ አይነት ሰዎች የሚገኙት በጸሎት ነው። እና ተንከባከቢ፣ ወደ ዱባይ ላይ ደግሞ እንዳታብሳጭው ማለት ነው እና ወይኔ ሀይሚ እስኪ ዱባይሌ ፕራንክ ብታደርጊው በኢየሱስ ምርጥ አይደለ? ቤተሰብ አስባችሁታ? ዱባይ ዱባይሌ ሀይሚ ብሩክን ፕራንክ ብታደርገው ለዚውም፣ የባለፈው የህብዱን አልመለሽም ማለት ነው። ዱባይ መልሽ ፕራንክሽን። በቃ ዱባይ ልድትሰሪ የመጀመሪያ የዱባይ ፕራንክ ምርጥ፣ በቃ ምርጥ ማለት ነው እና እንደዛ ብዬ አስባለሁ። ፕራንክሽን መልሺ። ሲቀጥል ያው ለቤተሰብ ለፋሚሊ ንገሩ። በጣም ነው የምናስበው፣ በጣም ነው የምንጨነቀው ሰላም መግባታችሁን። ኦልሬዲ ያው ሰላም ገብተዋል። ግን ያው ታውቃላችሁ ትንሽ በጣም ይደክማል። ምናምን ብሩክን ባለፈው ዱባይ እንደገባ ወዲያው አይደለም ቪዲዮ ምናምን የሰራ ወደ ቀን ለሶስት ቀን አይመቸው። ታውቃላችሁ ቪዲዮ ለመቅረጽ ካሜራ ማን ያስፈልጋችኋል፣ ወይ አንድ ሰው ምናምን ያን ሰው እስከምታዘጋቸው ምናምን ከሰው ጋር እስከምትግባቡ ድረስ ትንሽ ይከብዳል። እውነት ለመናገር ማለት ነውእና ወይ ሀይሚናት መቀርጽ ወይ ብሩክ እርስ በራሳቸው የሚቀራረጹት ማለት ነው እና ኢንዊስ እኔ በጣም ደስ ብሎኛል፣ ስለ ሁሉም ነገር እግዚአብሔር፣ ተሳክቶ ነገሮች ተሳክተው ዛሬን ለማየት እግዚአብሔር ይመስገን። እግዚአብሔር መልካም ነው። ሀይሚሻዬ እንኳንም ያ ነገር ሆነ በይ። እና እየእውነት በጣም አልቀናችሁም? እየእውነት በጣም ደስ ይላል ማለት ነው እና በጣም በጣም የእውነት እኔ በጣም ኮራውት ካብሶ በብሩክ ማለት ነው እና በቃ የእውነት ሰው የእውነት እውነተኛ ሰው በቃ ቃል አክባሪ በቃ በእንደዚህ እንደዚህ አይነት ብድር እንደዚህ አይነት ሰው ማግኘት ማለት በጣም መታደል ነው ሲጀመር እውነት ፍቅረኛ ስንደብሩክ ባለ ስንደብሩክ የእውነት የምነግራችሁ ማለት በዚህ ምድር ላይ ማን ነው ለሰው እንደዚህ የሚያስብ ለፍቅረኛው ገና ላላግባት ሴት ቀለበላ ላለሰራላት ሴት ነው እንደዚህ የሚጨነቀው በቃ በእሷና ብሶ በእናቱ ድርድር አያውቅም እና የእውነት ሀይሚ በጣም እድለኛ ነሽ እንደዚህ አይነት ሰው በማግኘትሽ፣ ማለት ነው። ያው ተንከባከቢው ደግሞ እንዳታበሳጩ ማለት ነው እና ያው ድዋይ ላይ ጸደ ጊዜ እንደሚኖራችሁ ተስፋ አደርጋለሁ። ምርጥ ጊዜ ድዋይንም እንደምትወጃት ተስፋ አደርጋለሁ። ያው ትንሽ የሚደብረው ሙቀት ላይ መጣሽ፣ ግን ብዙ ሙቀት አይደለም። ጠዋትና ማታ ቀዝቀዝ ይላል፣ ግን ከሳ ላይ ትንሽ ሞቅ ይላል። ሀያ አራት ሀያ አምስት ሀያ ስድስት ደርሷል ሙቀቱ ማለት ነው እና አሁን ሙቀት እየገባ ነው ሰአቱ እና ሀይሚሻዬ ዱባይ እንዴት አየሻት? ወደሻት ወይ? ብሩክ በጣም ሰርፕራይዝ ነው የሆነ በዱባይ መኪኖቹ ብሏል። አንቺ መኪኖቹ እንዳት ማለት ነው። እና ብሩክ መኪና ካልገዛልኝ ብለሽ ፕራንክ እንዳታደርጊ ማለት ነው። እና አይለቅም እኮስውስ ወይ። ግን አሁን እዚህ ፕራንክ ብታደርጊ ማን ያግዝሻል? ማን ያግዝሻል? ወይ ለእኔ ልምጣለሽ ወይ ሀይሚሻል ወይኔ ልምጣልሽ እና ደህና አድርጌ ቀርጬሻለሁ፣ ከዛ አንቺ ፕራንክ ታደርጊያለሽ ማለት ነው። እና ኤኒዌይስ በጣም ደስ ብሎኛል ማለት ሰላም ስለገባች የእውነት በጣም ነው የሚያሳስበው። ባይሎፕራንክ የሚሄድ ሰው ምናምን እናቴ ትላለች፣ ወይ ልቤ ትንጥቅ ነው የሚለው ባይሎፕራንክ ደርሴ ስትመለሽ ትላለች። እና በጣም ከባ ነው ባይሎፕራን ሄዶ የሚመጣ ሰው፣ የእውነት በቃ ከሞት እንደማም ደቅ ማለት ነው። ለምን በቃ እግዚአብሔር በጥበቡ ደግፏችሁ ነው የምታልፉት፣ ለፕሌን አብራሪም እንደዛው። እና ያ ነገር አልፎ ዱባይ ገብተዋል ሰላም ገብተዋል። እንኳን ደስ አላችሁ እንኳንም ሰላም ገባችሁ፣ ዌልካም ቱ ዱባይ ይላለሁ እና ያው በዱባይ ቆይታችሁ ጥሩ ጥሩ ነገሮች እንደምሰሩልን ትልትሉ ቪዲዮ እንደምንለቁልን ተስፋ አደርጋለሁ። የሀይሚና የብሩክ ቤተሰብ ነን እና ያው እንደምናፍቁንም ተስፋ በጣም ነው የምናፍቁን። በጣም ነው የሚጨንቀን። የሆነ አንድ ቀን ቪዲዮ ባለቁልን ትናንት እንዴት እንደሆንን። እኔማ ለሊት ሁሉ ተነስቼ አስር ጊዜ ገብቼ ለቀውን እንዴት ስላልተመቻቸውን እን ሰዓታቸውን ያሳለፉትላት እና ከዛ ሌላ ቪዲዮ ነው ሼር ምናምን ያደረግኩት ኢንስታግራም፣ እኔም ቼክ ምናምን አደረጋሉ ግን ሰላም ገብተዋል ብዬ አስባለሁ። እና ሲቀጥል በቃ በጣም ነው የሚጨንቀው የእውነት ለምን ነገር፣ አብሶ እኔ በጣም ሱስ ነው የሆኑብኝ በጣም በቃ ለምን በጣም ሲጠፉ በጣም ነው የማስቡ። ቲክቶክ ፈልጋችኋለሁ፣ አብሶ የሆነ በቃ ስቶሪ ምናምን ያደርጋሉ እና ኢንስታግራም ፈልጋችኋለሁ። በቃ ብዙ ጊዜ ማገኛቸው ኢንስታግራም፣ ቲክቶክ እና ዩቱብ ላይ ዩቱብ ላይ ፈልጋችኋለሁ ምናምን ምን ሆኖ ነው የጠፉት? ዛሬ ምን ለቀቁ? ምን ሰሩ? ምን ስቶሪ ያደረጉ ላለው እና የእናንተ ፍቅር የላችሁ እኛን ራሱ ክርትትን ያደረገን ምን እናንተ ነው፣ በየእናንተ ፍቅር በቃ አብሶ የዱባይን ሰው ሊያሳብድ ነው እና ማለት ና ብራ ትለያለህ አንተ ማለት ይህ ሁሉ ነገር ጸባያችሁ ነው፣ ስነ ስርዓታችሁ ነው፣ ተግባራችሁ ነው፣ የእውነተኛ ሰው ስለሆናችሁ ነው፣ በቃ ስለማትጃጃሉ። በቃ ደስ የምትሉ ነገር ናችሁ። እና በዚሁ ቀጥሉ፣ ይህ ነገር አይቀየርባችሁ፣ የእውነት ወረት አይሆንባችሁ፣ እየተራረማችሁ፣ እየተመካከራችሁ፣ ነገሮችን እያስተካከላችሁ፣ ሁልጊዜም በአዲስ መንፈስ ሆን የለን ነው የምንለው። ሲቀጥል፣ እኔያ ግን እናንተ ሀይሚ ዱባይ ፕራንክ ብታደርገው ብራን ደስ አይላችሁ? ይህ ቡቡዬ ማለት ነው እና እኔ ደስ ይለኛል ብዬ አስባለሁ ማለት ነው። ለምን በቃ የባለፈው የእብዱን እኮ አልመለሰችም። ሳትመልስኝ በቃ ዱባይ ወስድሻለሁ ሲላት በዛው ፈንጠዚ እያለ የገባች በቃ ፕራንክ ማላሰበች ማለት ግን፣ ሀይሜ ዱባይ ላይ አርግ በቃ ቢሆነ ነገር በቃ ወይ ግግም ብለን ካልገዛህልኝ መኪና አንገቴ ቢታረድ አልሄድም፣ አልሄድም፣ አልሄድም፣ አልሄድም፣ አልሄድም ማለት ነው እና ፕራንክ አርግ ብዬ አስባለሁ። ለምን ብድሩን የማይመልስ ልጅ አይወለድ ይባላልና ብድር ሳመልሽ ነው የመጣሹ እና ብራዬ ግን ወይ ተይ፣ ተይ፣ ተይ፣ እዚህ ደግሞ በእሱ ሀገር አስጨንቀሹም ከባድ ነው እኮ ደግሞ ይህ ተይ ይቀር ታርገው ቤተሰብ ግን ወይኔ ብታረገው ግን በጣም ነው ደስ የጸዴ ነው የሚሆነው። ማለት ለምን እንደሆነ ታውቃላችሁ? በቃ በጣም ይበሳጫል። በቃ በጣም ይናደዳል ምናምን ያው መጨረሻ ላይ ፕራንክሩ ነው ምናምን ስትሉ እዚል ተከትሎሽ መጣ፣ ሱስሽ አንቺ ልጅ እንዴ፣ ውስጥ አየር እንኳን ስቀይርልሽ ትስተካከያለሽ። ያለሽ ስርሽ ባሰብሽ አይ ሱስ በቃ ብሏል አለ እኮ በቃ የፕራንክ ሱስ አለቃለሻ አለቃለ አሁን በልጧታል ብሎ